እንዴት በወንድሙ ይቀናል? እንዴት ደግሞ በሞተ ሰው ይቀናል? በዛ ስቴዲዮ ለመገንባት እንግዲህ፣ ባለፈው አላህ የርሐመው መሐመድ ሰይድ ለልጆቹ አራት ልጆች የቲም አለው ተብሎ 20 ሚሊዮን ተሰብስቦለት ነበር። ና ለካ ለመሐመድ 20 ሚሊዮን ከተሰበሰበ ምን ችግር አለው? እኔ ለስቴዲዮም 12 ሚሊዮን ብጠይቅ ማህበረሰቡ አይከለክልኝም ነው። እስራኤል ሀጅ የሚያደርጉ ሰዎችን ወደ ሳውዲ አረቢያ ለመውሰድ የተዘጋጀን የየመንን አውሮፕላን በአየር ድብደባ መታለች። መቶ ሁለት ብር ስጡ ልመና ወንጀል ነው። ለማኝነት ወንጀል ነው። እምትበላው ካላጣ እዳ ከሌለብህ ቢያግድሞ ሄዶ ዛዴ ሆና እንዳይሁን ባዶ እንዴ! ሰው እየቀነሰ ሰላዋት ብለንማ እንቀንሰ። እንደዚህ ከሆነማ እናቁመው በቃ። እንደዚህ ከሆነማ እናቁመዋል አለ። ሰላዋት የሚለው ለገንዘቡ ነው ማለት ነው። ሰው ለሀገሩ የሚዘፍነው ሀገሬው ይሸልመዋል።

ሰላም ውድና የተከበራችሁ ናሌክ ተታጅ ባላችሁበት ያላ ሰላም ዝናት ረደ ይሸረታለሽ አላ። ዛሬም ከመገን የተመለከታችሁት አነጋጋሪ፣ የተወደዱ የተመረጠ እንዲሁም ደግሞ ኢስላማዊ ቪዲዮ አሉ። ኢንሻአላህ እነዚህ ቪዲዮዎች በጋራ እንመለከታለን። እጅግ የሚያሳዝን መረጃ አለ ለእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናቸው ሰብስክራይብ በማድረግ ንባሮ ቻናል ደግሞ ላይክ ላይክ እያደረጋቸው ሀሳብን ሰታቸው ይስጣቸው። እስከ ፕሮግራማችን ፍጻሜ ብራችን ቆ ኢንሻአላህ ወዳቸው ያለው ቀጥሳ ወደ ቪዲዮ አለፍኩላቸው ከዑለሞች ጋር መቀማመጥ ያበዛ አደጉ ይጨምራል።

ሱብሃነላህ ጓደኛህን ብቻ ነገረኝ፣ ማንነት እነግርሃለሁ። የኛ ውድ ነቢይ ሰለላሁ ዐለይሂ ወሰለም በዚህ መልኩ ብሏል። ስለዚህ እንግዲህ ወንድሜ ጥሩ መልእክቶችን አስተላልፎልናል ከዚህ ቪዲዮ በዋናነት የምንማርበት እንግዲህ የአኪራ ጓደኞቻችን እንምረጥ፣ ጓደኞቻችን እንለይ፣ ወደ መጥፎ ሳይሆን ወደ ጥሩ መንገድ የሚመሩን ማለት ነው። ኢንሻላህ ከዚህ ጋር ተያይዞ አንድ ቪዲዮ እንመልከት፣ እንግዲህ ብዙዎቻችን ይጠቅማል ብዬ ስላሰብኩኝ ነው። ባለት ዳር ነበረች። ወገናችን ነገር ግን አሁን ከባሏ ጋር ትላይታለች። ባሌ ናፈቀኝ ትላለች። ምንድን ነው የገጠማት? ባሌ ናፈቀኝ። የቀድሞ ትዳሬን ሳስብ እንዴት በክብርና በፍቅር እንደተጋባን አስታውሳለሁ። አሁን ግን ያ ሁሉ አፈር ሆኗል። እኔና ባለቤቴ ከተፋታን ሦስት ዓመት ሆኖናል። በፍቅር ሁለት ዓመት፣ በትዳር ደግሞ ሦስት ዓመት በድምሩ አምስት ዓመታት አብረን ኖረናል። ነገር ግን ብዙ ጊዜን ከጓደኞቼ ጋር ነበር የማሳለፈው። ታይቴ ስባል እንኳን እልይዞኝ አንዳንዴም እነሱ ጋር አድሬ እመጣ ነበር። ፍቺው ለወንድ ደግሞ ይሉኝ ነበር። እኔም በቃ ንቀቴ በጣም በርትቶ ሲናገረኝ ፍታኝ እያልኩኝ እመልስለት ነበር። በጣም ጥሩ መሬት የወረደና ጥሩ ስነ ምግባር ያለው ባል ነበር። ልጅ እንውለድ ሲለኝ ደግሞ ቅርጽ ይበላሻል እያልኩ እኮ እለው ነበር። ይህ የምነግርህ ነገር ለብዙ ዓመታት የማደርገው ነው። ነገር ግን አንድ ቀን እንደተለመደው አምሽቼ ስመጣ ስናገረው እንደ ድሮ ዝም ይለኛል ብዬ ባክፍታኝ ከፈለክ ስለው በሁለተኛው ቀን ሄዶ የፍቺ ክስ አስገባ። ማመን አቃተኝ። ጓደኞቹም ፍቺው ደግሞ ለወንድ እያሉ ያማሙቁኝ ጀመር። እኔም በብሰው ሆይ ሆይታ ፈታሁት። እሱን ከፈታሁኝ በኋላ የቀረብኳቸው ወንዶች ሁሉ እንኳን እንደሱ ሊሆኑ ሩቡን እንኳን አያክሉም። በዚህ ላይ ሌላ ትዳር ይዞ በቅርቡ ደግሞ ወንድ ልጅ እንደወለደ ሰማው። እኔም ከነዛ ጓደኞቼ ጋር ተለያይተን፣ እነሱን በፊናቸው፣ እኔም ብቸኝነት በርትቶብኝ ቀረሁ። አሁን አሁን ዝም ብዬ ሳስበው ምን ሆኜ ነበር ግን እላለሁ። ብዙ ቦታ ሄጃለሁ። ምን ማድረግ እንዳለብኝ ግን አላውቅም። ሰሞኑን ደግሞ በጣም ይናፍቀኝ ጀምሯል። ነገር ግን የፈሰሰው ውሃ አይታፈስም። ተመልከቱ እዚህ ደረጃ ነው። ምንድን ነው በዋናነት ዳሯን ሁሉ እንድትፈታ እንድትለያይ፣ የምትወደውን ባሏን የሚንከባከባትን ባሏን እንድትለይ ያደረጋት ጓደኞች ፊች ፊቹ ያል በኋላ እሷን ተተው ሁሉም እየራሳቸውን ህይወት መጀመር እንግዲህ ጀመሩ ማለት ነው። እሷን ብቻዋን ህይወትን መቀጠል ጀምራለች፣ ባሌ ናፈቀኝ ብላ በዚህ ደረጃ እና ጓደኞቻችን ልንመርጥ ይገባል። ወደ መጥፎ ነገራቶች በተለይ በባሎቻችሁ በህይወታችሁ ልትደራደሩ አይገባም። ቤተሰቦቻችሁ እና እንደዚህ ተውት ተውት የሚላችሁን መጥፎ አስተያየት በህይወታችሁ የሚሰጣችሁን ጥልቅ ጥልቅ እያለ እናንተን ሊያሳስቱ የሚሞክሩ ሰዎች ከወዲሁ እራቁ ለማለት እወዳለሁ። የሚገርም ትምህርት ነው እና ሴቶች በተለይ ጥንቃቄ አድርጉ ከባሎቻችሁ ጋር እጅግ የሚያሳዝን መረጃ አለ። ወደ ሳውድ አረቢያ ሁጃጆችን ይዞ ሊጓዝ የነበረውን እንግዲህ አውሮፕላን በዚህ ደረጃ ጥቃት ተፈጽሞበታል። እስኪ በጋራ እንመልከት፣ ምንድን ነው የተፈጠረው? እስራኤል ሀጅ የሚያደርጉ ሰዎችን ወደ ሳዑዲ አረቢያ ለመውሰድ የተዘጋጀን የየመንን አውሮፕላን በአየር ድብደባ መታለች። እንደምትመለከቱት በየመን ዋና ከተማ የሰንዓ ዓለም አቀፍ የአውሮፕላን ጣቢያ ማለት ነው። እስራኤል አንድና ብቸኛ የነበረውን አውሮፕላን አውድመዋለች። ይህም አውሮፕላን ደግሞ ሀጃጆችን ወደ ሳዑዲ አረቢያ ለማጓጓዝ የተዘጋጀ ነው ሲሉ የአውሮፕላን ጣቢያው ኃላፊ ካሊድ አሻፊ ተናግረዋል። ከ11 ቀን በፊት ነበረ እስራኤል በዚሁ ኤርፖርት ላይ ድብደባ አድርጋ ስድስት አውሮፕላኖችን ያጋያቸው። ማለት ነው። እናም ይህ አውሮፕላን ብቻውን አገልግሎት ሲሰጥ የነበረና በአሁኑ ሰዓት ላይ ደግሞ ከየመን ሀጅ የሚያደርጉ ሰዎችን ወደ ሳውዲ አረቢያ ለመውሰድ በተዘጋጀበት ሰዓት ላይ ነው ይህንን አውሮፕላን ያወደመችው። እስራኤል እንዳሳወቀችው ከሆነ ይህ የሽብር ኢላማ ብለዋለች ማለት ነው። እሷ እንዳለችው ከሆነ ሁቴዎችን ታርጌት ታደርጊያለሁ እያለች ነው። በዚህም የተነሳ ሁቴዎች ደግሞ መግለጫ አውጥተዋል። እኛ ለፊሊስጤን የምናደርገውን ድጋፍ የምናቋርጥ መስሏችሁ ከሆነ አናቋርጥም ሲሉ ይህንንም ጥቃት ኮንነዋል ማለት ነው ብዙ ችን ይህ ዜና አሳዝኗል። ለተመሳሳይ መረጃ የፕላስ ምልክቱን መጫናችሁን አትርሱ። እጅግ የሚያሳዝን መረጃ ነው። ይበልጥ ከዚህ በላይ ያሳዝን ነበር፣ ነገር ግን ሁጃጆቹ በውስጡ የሉ ማለት ነው። በጣም ደስ ይላል። አላህ ወጥቶ ከመቅረት እኔንም እናንተን የሚጠብቀን እንግዲህ በተለይ ዓለም ላይ በዚህ ሰዓት የሁጃጆች ሰዓት ነው። የተለያዩ ጉዞ ላይ ያሉ ብዙ ሀገራቶች አሉ። እነሱም ደግሞ አላህ በሰላም ሳውዲ አረቢያ ሀጅ አድርገው ማለት ነው፣ መካ ደርሰው በሰላም ሀጃቸውን ፈጽመው ወደ እናት ሀገራቸው ወደ ቤተሰቦቻቸው ጋር በሰላም የሚቀላቀሉ አላህ ያደርጋቸው። ዱአ አድርጉላቸው ለማለት ወዳሉ እንሻአላህ። ያጀማ እንግዲህ በጣም አነጋገሪ ቪዲዮ አለ ከሙአዛዩ ጋር ተያይዞ ማለት ነው። ሰሞኑን መነጋገሪያ ሆኗል። አስራ ሁለት ሚሊዮን ብር ጠይቆ ነበር ማለት ነው፣ ያው ስጡኝ ብሏል። ምንድነው? የሙዚቃውን የነሽዳውን ኢንዱስትሪ ምንድነው ለማሳደግ ኦር ደግሞ ትልቅ ስቱዲዮ ገንብቶ ለኡሞ የሚጠቅም ብሎ እንግዲህ አጀንዳ ፈጥሮ ብዙ ነገር ያለ እንዴት በጓደኛ ይቀናል ብለው ብዙ ሰዎች እንደውም ተቃውሞ እያነሱ ያለበት ቤታ ነው። ከወንድማችን አላህ ይዘንለት አላህ ይርሃሙ አላህ ጀነተል ፍርዶስ ያደርገው ወንድማችን መሐመድ ሰኢድ በባለፈው እንግዲህ ገንዘብ ተሰብስቦለት ነበረ፣ ብዙዎቻችን እናውቀዋለን እስከ 20 ሚሊዮን ብር ምናምን እና በዚህ ቅጽበት 20 ሚሊዮን ብር ከተሰበሰበለት ለምንድን ለእኔ እቺ 12 ሚሊዮን ብር ለምንድን አትሰበሰብልኝም? ብለው ገና ገና ብዙ ወራት እንኳን ሳይቆጠር እንግዲህ በቅናት መንፈስ እያሉ ብዙዎች ሲያወሩ ነበረ። ከዛ ጋር ተያይዞ እንዴት በወንድም ይቀናል? እንዴት ደግሞ በሞተ ሰው ይቀናል? በዛ ላይ እሱም ምንድን ያለው በዚህ ጋር ተያይዞ ከሞትኩም በኋላ አትርዱኝ ሳልሞት እርዱኝ ብሎ እንግዲህ በፌስቡክ ገጹም በተለያየ ሶሻል ሚዲያም ሲያስተላልፍ ነበር ማለት ነው። በህይወት እያለሁ እርዱኝ የሚል እንግዲህ መረጃ አስተላልፏል። በጣም በጣም የሚያሳዝን ነው። ለማንኛውም የተለያዩ ቪዲዮዎች እንመለከታለን። ብዙ ወንድሞቻችን እንግዲህ ተቃውሞ እያደረሱበትን፣ ምክንያቱም ልክ አይደለም እየሰራ ያለው ስራ። ለእሞ ይጠቅማል ብሎ ነው ያመጣው ነገር ግን ብዙ ሽርክ ብዙ ቢዳ እየተስፋፋበት ያለበት ሁኔታ ነው። በነገራችን ላይ ልክ ሙዚቃ በሉትም ጭምር አይደለም ይሄ ኡማሁን ለተተኪው ምናምን ተብሎ ገንዘብ እንትን ለማለት በጣም የሚያሳፍር ነገር ነው። እስኪ ቪዲዮ እንመልከት፣ ቀንጨም ቀንጨም እያደረግን ወንድሞቻችን የሚያስተላለፉት መልእክት አለ። ቢያግድም ሄዶ ዛዴ ሆና እንዳይሆን ባዶ እንዴ ሰው እየቀነሰ ሰለዋት ብለንማ እንቀን እንደዚህ ከሆነማ እናቁመው። በቃ እኔማ እንዲጨምር ከሆኑ መጀመር ሼር ሼር ሼር ሼር እናድርገው። ምን እንዳለ እንደዚህ ከሆነማ እናቁመው አላለ

ለብሔረሰቡ የሚዘፍነው ብሔረሰቡ ይሸልመዋል አ ለባህሉ የሚዘፍነው ባህልና ቱሪዝም ይሸልመዋል። ሰዎች ለማዝናናት የሚዘፍነው የሚዝናናው ሰው ይሸልመዋል። ከቤት አንስቶ መሬት አውዘተ ይሸልማል። ነገር ግን ስለርሶ ለሚመድው ስለርሶ ለሚያዜመው ግን እርሶ ስለርሶ ለሚመድኸው ስለርሶ ለሚያዘመው ግን እርሶ ቢኖሩ ልክ እንደ ቃዕብ ኢብኑ ዙሃይር ካባውን እንደሸለሙት ሁሉ እርሶ ይሸለሙት ነበር። ያ ረብ ነብዩን የምታወድሱ ሰዎች መድህ መድህ ረሱል የምታደርጉ ማዲዎች በሙሉ ለልማት የሚዘፍ ነው እንግዲህ መንግስት ይሸልመዋል። ለቤተሰብ የሚዘፍ ነው እንትን ብሔረሰቡ ይሸልመዋል። ለሙስሊሙ ኦርድ ደግሞ ለነብያችን ለማንም እዘፍ ነው አንተ ለማንም እዘፍ ነው። ወላይ ፍጥጥ ፍጥጥ ያለ በቃ። እንዲያውም እነ ሙቤ እነ ሌሎች ወንድሞቻችን ሲቃወሟቸው ሪፖስቱ ሊያደርግላቸዋል ቪዲዮ እንዲታይለት እኮ ነው እሱ በቃ። እንደዚህ አይነት በጨዋጥ ድፍረት በጣም ከባድ ነገር ነው ወላ በዚህ መልኩ ገንዘብ ለመብላት ብዙዎቻችሁ ተሸውዳላችሁ ብዬ አላስብም። ብዙ ጊዜ ተሸውዳቸዋል፣ ብዙ ጊዜ ተበልታቸዋል። የሆነ ልጅ አለ ኡሪ ብሎ 11 ዶላር ብቻ ነው የቀረኝ ብሎ ካናዳ የሚኖር ልጅ አዶና የሚባል አዋጡልኝ፣ እርዱኝ ካለ በኋላ አሁን እኔ እኮ ቸግሮኝ አይደለም የጠየኩት ውስጤ ማዳመጣ ቁቶኝ ነው ምናምን ብሎ ብዙ ነገር ሲያወራ ነበር። ቅርጥፍ አድርጎ ከበላ በኋላ ያን ሁሉ ብር በነሱ በህዝቡ ብር ከተለወጠ በኋላ ድጋሚ ትሸወዳላችሁ ብዬ አላስብ። የነ ሙቤና የተለያዩ መልእክቶችን እንስማ እና ተጠንቀቁ። እንግዲህ በዚህ መልኩ ስቱዲዮን ገነብ አለን ለማህበረሰቡ ነው ለኡማው ነው ለወደፊት ተተኪዎች ነው ተብሎ እንደዚህ ይበላል። ዋጥልሃል ላ በጣም ነው የደነገጥኩት። የሚገራርሙ ነገራቶች ነው። ዘንድሮ ማንሰማው ጉድ የለም፣ ማንሰማው ጉድ የለም። አላህ የሁላችንም መጨረሻ ያሳምርልነዋል። ሀባይቢ አሰላሙ አለይኩም ወረሐመቱላህ ወበረካቱ። መዋዝ ሀቢብ 12 ሚሊዮን ብር እየጠየቀ ነው። እስኪ ሰምተነውን ንምጣ። ሚሊዮን ብር ሚሊዮን ብር ለምድን ቲክቶክ በእኔ አካውንት በእኔ ቤት ሁለት ብር ስጡ። እንደ ልመናም እንደ ሰደቃም እንደምንም መይታችሁ ኸይር ብላችሁ መቶ ሁለት ብር ልንለቅናቸሁ አካውንቶች ስ እኔ ትልቅ ቁም ነገር ሰርቼ አሳያችሁ ፋቲ ረከርድስን እንገባ በእሞ ይጠቅማል። ለአንድነት ይጠቅማል። ድምፃችን ለማሰማት ይጠቅማል። አዳዲስ ትውልዶችን ለመፍጠር አዳዲስ ጀኔሬሽኖችን ለማገዝ ጥቅም ፋቲ ረከርድስን አብረን ቢያንስ እኔ ጋር ያላችሁ ፎሎወርሶች አራት መቶ ሰባ ሺህ ጋር ያላችሁ ከእናንተ ውስጥ 117 አስራ ሰባት ሺዎቻችሁ ማታ ላይ ብላ ይቀር ሰላም እንዴ፣ ሰው እየቀነሰ ሰላዋት ብለንማ እንቀንዘ። እንደዚህ ከሆነማ እናቁመው በቃ። እኔማ እንድጨምር ከሆነ መጀመር ሼር ሼር ሼር እናድርገው። ከእኔ ፎሎወርሶች ከ470 ሺህ ምናምናም ፎሎወርሶች ደግሞ ቢኢዝኒላሂ ተዓላ 117 ትሸያችሁ መቶ ብርና ከዛም በላይ የነየታችሁ ሰዎች ታስገባላችሁ ማለት ነው። ኢንሻ ዝግጁ ነው እንሻላ ባረካሁን። ሌሎቹ ነሻጦች ያው ሀቢብ እንደሰማችሁት ነው። በጣም ነው የሚገርመው። 12 ሚሊዮን ለምን ስቴዲዮ ለመገንባት። እንግዲህ ባለፈው አላህ የርሐመው መሐመድ ሰይድ ለልጆቹ አራት ልጆች የቲም አለ ተብሎ 20 ሚሊዮን ተሰብስቦለት ነበርና አሀ ለካ ለመሐመድ 20 ሚሊዮን ከተሰበሰበ ምን ችግር አለው ኔ ለስቴዲዮም 12 ሚሊዮን ብጠይቅ ማህበረሰቡ አይከለክልኝም ነው አይደል በጣም ነው የሚገርመው ይህ ሁሉ ግን ላይፍ ላይ ገብቶ ያሁሉ ሰዓት ቁጭ ብለው እኔ እንደሰማሁት ከሆነ እንደተነገረኝ ከሆነ አላሁ አለም መቶ ሺህ ምናምን ብር ነው የሰበሰበው ምን ነው ምን አስባችሁ ነው እኔ ግን የሚገርመኝ አንድ ቀን እንኳን እንደዚህ ትልቅ ዩቱብ ቻናል ያላችሁ አንድ ቀን እንኳን ቁራ አለቃችሁበት ማታቆል ቻናልችሁ ላይ ነሺዳ ብቻ እየለቀቃችሁ ዛሬ ግን ስቴዲዮ ልገነባ ነው እና ጥሩ ነገር ልሰራ ነው ብላችሁ መታችሁ እንደዚህ ስትናገሩ ትንሽ እንኳን አታፍሩም ሸይመልም ምንድን ነው ምንድን ነው እያለች ያሉት አረ ተው ተው ተው እንጂ ተው 12 ሚሊዮን ብር በቃ የኢትዮጵያ ህዝብና ውጭ ያለውም የአረብ ሀገር ያሉ እህቶቻችን 12 ሚሊዮን አንስተው በቃ ይሰጣቸዋል አይደል ቀላል ነው አይደል ስቱዲዮ ለመገንባት ያ በጣም ነው የሚገርመው ቢሊዮን ሼር አድርጉት ድዩት አድርጉት ጉድ ነው የምንሰማው ማንሰማው ነገር የለም ዘንድሮ ከእናንተ ውስጥ ወይም ከአራት መቶ ሰባ ሺህ ሰዎች ውስጥ መቶ አስራ ሰባት ሺህ ሰዎች ብቻ መቶ ሁለት ብር መቶ ሁለት ብር ስጡ እንደ እንደ ሰደቃ እንደምንም መይታችሁ ኸይር ብላችሁ መቶ ሁለት ብር በሚለቅላችሁ አካውንቶች አስገብሉ። ልመና ወንጀል ነው፣ ለማኝነት ወንጀል ነው። ምንም አትጠራጠሩ። አሁን ላይ እንደ እርድና ወይ እንደ አሪፍ ነገር እየተወሰደ የሆኑ ሰበባ ሰበቦች እየተፈጠሩ ሲሆን የሚለምኑ ሰዎች በዝቷል። እምትበላው ካላጣህ እዳ ከሌለብህ ከአቅምህ በላይ የሆነ ችግር ውስጥ

ባሉም አይከለከለ ሁሉ ሆኖ ባሉ ስጡኝ ስጡኝ ስጡኝ ስጡኝ እያለ ይለምናል። የቂያማ ቅም ፊቱ ላይ የስጋ ቁራጭ ሳይኖር በአጥንቱ ብቻ እስኪመጣ ድረስ ብሏል። በሌላ ሐዲሳቸው ነቢያችን ሰለላሁ አለህ ወሰለም ሰዎችን የሚለምን ሰው የሚለምነው ፈምሳት ነው። የፈለገ ሰው ያም ፈምሳት ያብዛ፣ የፈለገ ደግሞ ይሄ ልመናን ያቁምና ፈምሳቱን ይቀንስ ብለዋል። ቀላል ተነስታ ሰውነት በላይ ወንጀል እኮ ነው። ሀ ሐራም ነው፣ ክልክል ነው። ሰዎችም አለመ አራ አላህም ፍሩ አራ አላህም ፍራ። ምክንያቱም እሱም ያለው ነገር ነው። በነገራችን ላይ ምንድን ነው ያለው? ከሞትኩኝ በኋላ አትርዱኝ፣ አሁን እርዱኝ የሚል ነገር ነው። እንግዲህ የሞተ ሰው ያው ሁሉም ይረባረብለታል፣ ያዝንለታል፣ ቤተሰብ ልጆች አሉት ይባላል። ነገር ግን በህይወት እያለው እንዳንተ አይነት ሰው እኮ አይደለም በህይወት እያለ የሚረዳው። ብዙ እኮ መስራት ትችላለህ፣ ብዙ ነገር አለህም ምንም እንትን የሚል ነገር የለም። የግድ ገንዘብ ካልተቀበልኩም ስንት መስኪ ስንት ቁርአን ተገዝቶ ቢሰጥ ስንት መስጊድ ይሰራበታል። ይሄ 12 ሚሊዮን ብር በየገጠሩ እኮ በአንዳንድ ሚሊዮን ብር ቢሰራ መስጊድ እኮ 12 መስጊድ እኮ ይሰራበታል። በአንተ የምታስቡው እንዲ በጣም በጣም ነው የሚያጅበው፣ ወላሄ እና ገና ለገና ወንድማችን በዛ መልኩ ተሰብስቦለታል ለቤተሰቡ ተብሎ ለአንተም በእኔ አማካኝነት ነው ህዝቡ የወደኛል አይነት ነገር ተሰምቶ ገንዘብ ለእኔም አዋጡልኝ ማለት ይህ በጣም የሚከብድ ነገር ነው። በጣም የሚያሳፍራል። እና እንግዲህ ሁላችንም ራሳችን ልንፈትሽ ይገባል፣ ልንጠናቀቅ ይገባል። ሁላችንም ማለት ነው። በዚህ ጉዳይ ላይ እናንተ ሀሳብ እንድትሰጡበት እፈልጋለሁ። የዛሬ ብዳችን ይህን ይመስል ነበር። ወሰላሙ አሌይኩም ወራህመቱላሂ በረካቱ።